ስም የተባረከ ይሁን። ወንድሞች ሆይ የሰበኩላችሁ ወንጌል ሰው ሰራሽ አለመሆኑን እንድታውቁ ፈልጋለሁ ይላል። እዚህ ላይ ሀርም ትንሽ ብናደርግ ሰው ሰራሽ፣ እኔ አዲሱ መደበኛ ትርጉም ላይ ያነበኩት፣ የቀደመው ትርጉም ላይ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ ይላል። እስኪ ጳውሎስ በቆሮንቶስ መጽሐፍ ላይ ብዙ ጊዜ የሚጠቀሰው ቃል አለ። አይሁዶች ምልክትን ይሻሉ፣ ግሪኮች ጥበብ ይሻሉ፣ እኛ ግን የተሰቀለው ክርስቶስ እንሰብካለን። ንት በጳውሎስ መልእክቶች ውስጥ አይሁድና ግሪክ የሚለው ቃል ሁለት ሕዝብ ብቻ ማሳየት አለ። አይሁዶች የእግዚአብሔር ሕዝቦች የነበሩት የአብርሃም ኪዳን ተከታዮች የነበሩት የኪዛን ህዝቦች እንደነበሩ እናውቃለን። ግሪክ የሚለው ቃል አሕዛብን በሙሉ ጠቅሎ ለመግለጥ የሚጠቀምበት ቃል እንደሆነ በመልእክቶች ውስጥ ማየት እንችላለን። አሕዛቦችም ምንድን ነው አይሁዶችም ከመጣው ከእግዚአብሔር ወንጌል አኳያ የሰጡት ምላሽ የጠቀስበት ያ ክፍል ላይ ሜዳ መሰለ ዛ ክፍል ላይ የእግዚአብሔር ጥበብም የእግዚአብሔርም ኃይል የሆነው ክርስቶስ ይላል እኛ ግን የተሰቀለውን ክርስቶስ ይሰብካለን ይልና ለምን ሲባል ዲቫይን ዊስድም ዲቫይን ፓወርም የተገለጠው በክርስቶስ በኩል ነው። ኦኬ ሰው እንደ ሰው አይደለም ሲል አሁን ኖርማሊ በመስቀል ላይ በወቅቱ በነበረ የመንግስት ስርዓት ውስጥ በማህበረሰብ ውስጥ የመጨረሻ አስቸጋሪ ሰው በሚሰቀልበት ሞት ለመቀጣጫ በየከተማው ከተንበሪ በየከተማው ከፍታ ቦታ ላይ የሚንጠለጠሉ ሰዎችን ወስዶ እግዚአብሔር የመዳኛ መንገድ ሲያደርገው እንደ ሰው አደለም። ለሰው የሚገባል ግራ የሚያገባል ገብተዋል፣ ግን የእግዚአብሔር ዊዝደሙ የእግዚአብሔር ጥበቡ የእግዚአብሔር ኃይሉም የተገልጠው ግን በክርስቶስና በክርስቶስ ክሩሲፊክሽን ውስጥ በክርስቶስ መስዋዕታት ውስጥ ገብቷል። ዓለምን ጥበብ ሞኝነት ያደርግበት በዛ ክፍላ ነው የሚለው። ስለ የእግዚአብሔር ድካሙ ይላል ከዓለም ብርታት ይበልጣል ይላል። ግብቷላ በቃ ድክም ማለት ተብሎ የመጨረሻ ምንም አቅም የለውም። በቃ አታላቅ ምጥሩ ሲንጠለጠል መስቀል ላይ ግን የሚገርም የእግዚአብሔር ኃይል እየተደቀቀ ነበር። ግብቷል በትንሣኤ እግዚአብሔር ተሻንፋነቱ፣ ገዥነቱ፣ ኃይለኛነቱ፣ ባለስልጣንነቱ ድነሽነቱ የገለጠበት ፓወር የተገለጠበት ግን በክሩሲፊኬሽን እና በእግዚአብሔር ክርስቶስን በማስነሳቱ ነበር እና ይሄ እንደ ሰው አለ። እኔም የምሰብካችሁ እሱን ነው። የእግዚብሔር ጥበቡ የእግዚብሔር ኃይሉም የተገለጠበት መንገድ በክሶስ ሞትና ትንሣኤ የመጣው ወንጌል ነው። እሱ እንደ ሰው ያለ ሆኖ ነው የምሰብካችሁ። ልክ ነው እንደ ሰው ላሜስ ይችላል፣ ግን የእግዚብሔር ክብሩ ስልጣኑ ጥበቡ ኃይሎም የተገለጠበት መንገድ ግን በክርስቶስ እና በክርስቶስ መሰቀን በክርስቶስ ከሞታ መነሳት መሆኑን የምናይበት ወንጌል ነው። እሱን ነው ሰው ካፊ ጳውስ ይላቸዋል ማለት ነው። እና ይህንን የእግዚአብሔር ብርሃን ካልሰጠፈ በስተቀር በመንፈስ ቅዱስ እርዳታ የእግዚአብሔር ብርሃን ካልመጣልህ በስተቀር፣ ብርሃን ያስፈልጋል። የእግዚአብሔር የሚያደርግ አቅም ያስፈልጋል። ይህንን ትቀበል ማለት ነው። ሞኝነት ይመስል ነው ለሰው አይምሮ የሚመጥን አይመስላለም። ገብቷል አለ እንዴት እንደዚህ ይሆናል ና ምትለው ጥያቄ ነው የሚፈጠርበት። እሱን ለማለት ይመስለኛል ፖስ። እግዚአብሔር ይመስገን ይቀጥላል ቁጥር 13 እና 14 ላይ በተለይ በአይሁድ ስርዓት እስከ ቁጥር 16 ድረስ በእርግጥ እንደዚህ ይላል፣ በአይሁድ ስርዓት በፊት እንዴት እንደኖርኩ ሰምታችኋልና የእግዚአብሔርን ቤተ ክርስቲያን ያለልክ አሳድድና አጠፋ ነበር። ለአባቶቹም ወግ ከመጠን ይልቅ እየቀናው በወገኔ ዘንድ በዘመኔ ካሉት ብዙዎችን በአይሁድ ስራ ትበልጥ ነበር። ነገር ግን በእናቴ ማጸን ሳለው የለየኝ በጸጋው፣ የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል እሰብክ ዘንድ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ወዲያው ከስጋና ከደም ጋር አልተማከርሁም ይላል። እና በተለይ ከቁጥር 13 እስከ አስራ አራት ባለው ክፍል ውስጥ ጳውሎስ ስለቀደመ ህይወቱ ያነሳል። ስላለፈ ህይወቱ ማለት ነው። ለምን አስፈለገው እዚህ ጋር ጳውሎስ የቀደመ ህይወቱን ማንሳት? እንዳልኩ ነው የአይሁድ ማህበረሰብ ተቃዋሚ ተደርጎ ተፈርጆ ስለነበር ጳውሎስ በተለያዩ ምልክቶች ውስጥ ይህንን ሲመክት ይህንን ሲከላከል እናየዋለን። ጳውሎስ እንግዲህ ትንሽ ስለ ጳውሎስ ወደኋላ ለመናገር ጳውሎስ የፓሌስቲያን አይሁድ አልነበረም። ምንድን ነው በፍልስጤም ምድር ውስጥ አሁን የምናውቃት እስራኤል፣ በዛ ምድር ውስጥ ተወልዶ ያደገ አይሁዳዊ አልነበረም። ጳውሎስ ዲያስፖራ የሚባለው ወይም ከዚህ ከፓሌስቲን ምድር ውጭ በነበሩ በስደት በነበሩ ቤተሰቦች ውስጥ ያደገ አይሁዳዊ ነው ጳውሎስ። ከአይሁድ ማህበረሰብ ውጭ በዚህ ፓሌስቲን ከምትባለ ምድር ውጭ ባሉ ዲያስፖሮ መካከል በምኩራብ ውስጥ ባለ ስርዓት ያደገ ልጅ ነው ጳውሎስ። እና በዚሁ አጋጣሚ እንግዲህ አሕዛቦች ጋር ስለኖረ የአሕዛብን ቋንቋ በደንብ ይችላል። የግሪክ ተናጋሪ ነው። የአሕዛብን ባህል ያውቃል። እንደዚህ ብቻ ደግሞ ሳይሆን በአይሁዳዊ እምነቱ ደግሞ በወቅቱ አለ በሚባል ታላቅ ዩኒቨርሲቲ ማለት በጣም ትልቅ ትምህርት ቤት በገማልያል ስር በጣም ጠንካራ የአይሁድ ትምህርት ተማረ። ለእምነቱ ቁርጠኛ የሆነ አቋም የነበረው ጠንካራ ፈሪሳዊ እንደነበረ ሕጉን በእውቀት ደረጃ ከሆነ ሕጉን በጣም ጠንቅቆ የሚያውቅ እዚህ ክፍል ላይ እንደምታየው ከወገኖቼ በዘመኔ ካሉ ብዙዎች አይሁዶች ስርዓት እበልጥ ነበር። የለቆስ በድፈር በአይሁድ ስርዓት፣ በአይሁድ እውቀት፣ በአይሁድ ትምህርት፣ በአይሁድ ልምምድ እበልጥ ነበር። እኔ እንደ እኔ ያ ብቻ አይደለም ይል። ጭፍን አልነበረ ጳውሎስ። የሚያምነውን ያውቅ ነበረ። ጠንካራ ይለማ በጠንካራ አቋም ይለማመደው ነበረ። ያ ብቻ ደግሞ አይደለም። ይህን የአይሁድን እምነት ይህንን የአይሁድን ትምህርት ይቃወም የሚቃወምን የትኛውንም ኃይል ደግሞ እስከ መግደል ድረስ ያሳድድ ነበር ጳውሎስ። ማመን ብቻ አይደለም፣ መለማመድ ብቻ አይደለም። በዚህ ትምህርት ላይ ስጋት የሚሆን የትኛውንም ነገር ደግሞ አሳድን ብለ ለጳውሎስ ይጋር ነበር እንደ ነው መናገሩ ምክንያቱ ምንድን ነው? እኔ አሁን ይህንን እምነትና አስተምሮ ተቃረኝ ሰቆ ዝም ብዬ አይደለም። እኔ እኮ እበልጣችሁ ነበር ከናንተ፣ በትምህርት ከሆነ በእውቀት ከሆነ እበልጣችሁ ነበር። በእውቀት የማውቀውም በመለማመድ ፕራክቲስ በማድረግ የሀይሎት ስርዓት በመጠበቅ እበልጣችሁ ነበር ነበር። በዛ ብቻ አይደለም፣ እናንተ ያላረጋችሁትን ያህል እኔ አሳድድ ነበር። ይህን እምነት አሳዳጅም ነበር ሁኝ። ታዲያስ አሁን ግን ከሰማይ መገለጥ መጣፊ ይህንን የሚያስጠል ብርሃን መጣ። በላይ ነው ይህንን የሚያስጠል ታላቅ ታላቅ የእግዚአብሔር መግለጥ ኃይል በሌላ አይመጣም እና ከስጋ ጋር ዳነ ከደም ጋር አልተማከርኩም ይላል። ገብቶሃል? የማንም ኮንሰልቴሽን አላስፈለገኝም። በእርግጥ ውስጥ የሚያስረግጥ እርግጠኛ የሆነ እርግጠኝነት ነበረኝ። የሰው ምክር አላስፈለገኝም። እንዲህ ነገር ል ወደ ሐዋርያቶች እንኳን አልወጣሁም። ከኔ በፊት ይህን ነገር ያስጥመው ነበር ሰዎች እንኳን አልኩኝ። በቃ እኔ መተው እንዳለብኝ ይህን መቀየር እንዳለብኝ እርግጠኛ ነበርኩኝ። በጳውሎስ በጳውሎስ ጥሪ ውስጥ በአንድ ጊዜ የድነትን ጥሪ፣ የአገልግሎትን ጥሪ እንደመጣለት እናውቃለን። የማዳንም ጥሪ፣ የአገልግሎትን ጥሪ በአንድ ጊዜ ነው የመጣለት ማለት እና ከእናት የማህፀን ጀምሮ ጠራኝ የሚለው ሀሳብ ይሄ ከአገልግሎት ጋር የተገናኘውን ጥሪ የሚያሳይ ነው። ይሄ በቡፊዛን ባሉ መጽሐፎች ውስጥ ያለውን አገላለጽ የተጠቀመ እንደሆነ መረዳት ይችላል። ኤርሚያስም ይሄን ተናግሯል ከማፀን ጀምሮ ለየኝ ብሎ እንዳለው ማለት ነው። ለአገልግሎት እንደተለየ ለሀይሁድነት አለመተለየ ከሕፃነት ጀምሮ የተለየ ለአገልግሎት ነበር። ና ቀደና ኤርሚያስ እዚህ ጋርም ጳውሎስ ከሕፃነት ከእናቴ ማፀን ጀምሮ የለየኝ በጸጋው የጠራኝ የሚለው ሀሳብ አሁን ከሚሰብከው አገልግሎት ጋር፣ አሁን ከሚታገለው ትግል ጋር የተገናኘው ትግል ያሉን አገልግሎት ለማሳየት የተጠቀመበት ነው እና ይህንን የቀድሞ ህይወቱን የማንሳት አስፈላጊነቱ እዚጋ ምንድነው ከተባለ ዝም ብዬ በጭፍና ለ የምጣላው የምጣላችሁ ያለሁት የምከራክራችሁ ይሄንን የተገለጠኝን ወንጌል የምመክትበት ምክንያት ምናልባት ምዕራፍ ሁለት ላይ ስንሄድ እናየዋለን። አንድን ጊዜ እንኳን ለቀን አልተገዛንላችሁም የሚላል በሱ ገብቷል። ዕድል አልሰጠናቸውም። በደንብ ነበር ዝምንመክት የነበረው እምነታችንን የገባኝን እውነት ልክ በቀድሞ የአይሁድን እምነት ይመክትና ይከላከል እንደነበረ አሁንም ነፍሱን እስከ መስጠት ድረስ ያኔ ነፍስ እስከ ማጥፋት ነበር የታገል የነበረው አሁን ነፍሱን እስከ መስጠት ድረስ ምክንያቱም ያስከተለው ጌታ ነፍስ ሰጥቶ የሚያድን ነው አሜን ነው የቀድሞ በቀድሞ እምነቱ እምነቱን የሚቃወሙ ሰዎች እያሳደደ ይገል ነበር አሁን ግን የተቀበለውን በግልጽና እውነት ይዞ ግን ለዛ እምነት የሚሞት ላመኑ ሰዎች የሚሞት ሆነ ማለት እንደ ጌታው እና እስከ ነፍሱን እስከ መስጠት ድረስ እስከ ሞት ድረስ ለመታገል የቆረጠ የሆነበት ምክንያት የእውቀት ችግር አልነበረም በደንብ አውቀዋለሁ። የልምድ ችግር አልነበረም። በደንብ ለማመኑ ነበር። እምነቴ የመጣት ጉዳይ አይደለም። እምነቴን ሰዎችን እስከ ማጥፋት ድረስ ከላከለው ነበር። አሁን ግን ለምን እንደዚህ ሆንኩኝ? መገለጥ መጣ፣ ልዩ ብርሃን መጣ፣ የክርስቶስ ማዳን መጣ፣ ገባኝ። እዚህ እሱን እየመከቱ እያላችሁ ያኔ ተናገረ ምክንያት እሱ እንደሆነ ማየት እንችላለን። ማለት ነው እግዚአብሔር ይመስገን። ትንሽ ስለ ጥሪ እናውራ። ቁጥር 15 ላይ በተለይ ስለ ጥሪ ያነሳል። ነገር ግን ከእናቴ ማኅፀን ጀምሮ የለየኝን በጸጋው የለየኝና በጸጋው የጠራኝ እግዚአብሔር ይላል። እንዴት ነው የተረዳው ጥሪን ጳውሎስ? እዚ ጋር መቼም የሚያከራክረን አይመስለኝም። እዚህ ጋር የሚያነሳው ጥሪ ስለ አገልግሎት ጥሪ እንደሆነ መረዳት ይችላል። ምክንያቱም ነገር ግን በእናቴ ማኅፀን ሳለሁ የለየኝ በጸጋውም የጠራኝ እግዚአብሔር በአሕዛብ መካከል ስለ እርሱ ወንጌል እሰብክ ዘንድ ልጁም በእኔ ሁኔታ ሊገልጥ በወደደ ጊዜ ይላል። ለመስበክ ነው ይሄ ከእናቱ ማኅፀን መለጹ የሚናገረው ማለት ነው። እንዳልኩ ግን የጳውሎስ ትንሽ ለየት የሚያደርገው ነገር የድነት ጥሪም የአገልግሎትም ጥሪ መጣለት በአንድ ወቅት ላይ በአንድ ክስተት ውስጥ እንደነበረ ስለምናውቅ ማቀላቀል ያለብን አይመስለኝም። እዚህ ጋር እያወራ ያለው ስለ ጥሪ እያወራ ያለው በዋናነት የክርስቶስን ወንጌል ሊ በአሕዛብ መካከል ደግሞ ስፔሲፊክ አርጎታል። እና ቃለን በሐዋርያት ሥራ መጽሐፍ ላይ እንደምናነበው እንግዲህ ምናልባት ሌላ ነገር ውስጥ ባልገባ፣ ግን ያው ሐዋርያቱ የቀደሙት ከጳውሎስ በፊት የነበሩት ሐዋርያት ማለት ነው ሰወቱ ሐዋርያት ወንጌልን ወደ አሕዛብ ይዞ በመሄድ ብዙ ፈጣን የሆኑ አልመሰለኝም። እንግዲህ ሐዋርያ ስራ ትረካ ስትመለከት ራሱ የቤተ ክርስቲያን ሄድኳርተሩ ከኢየሩሳሌም ተነስቶ ወደ አንጾ ከሄደበትን መንገድ ስትመለከት ሐዋርያ ስራ ትረካ ውስጥ ማጤን ስትመለከት ከነያዕቆብና ከነ ጴጥሮስ የአመራር ስርዓት ወደ አንጾ ወደ ነበረችው ሆኑ ቤተክርስቲያን ከዛ ተነስታ ደግሞ በጣም በዓለም ሁሉ መስፋፋት ለጀመሪ ስትመለከት ኢየሱስ ኢየሩሳሌም የነበረችው ቤተ ክርስቲያን በተጠበቀው መጠን ወንጌልን ከአይሁድ ማህበረሰብ ወጥታ ወደ አሕዛብ የማድረስ ነገሯ ብዙ ብዙ ፈጣን የነበረ አይመስልም። እንደውም እንደምናስታውሰው በተናቸው እግዚአብሔር ስደት አስነስቶ የተሰደዱትም ወንጌል እየሰበኩ ዞሩ ይላል። የእግዚአብሔር ዓለም ጋር ወጥቶ እንዲዞሩ ሊሰብኩ ነበር። እንደዛም ሆኖ ግን እግዚአብሔር ረካ አይመስልም በዛ ጉዳይ እና ለዚህ ስራ ግን ፒክ አረገ ሰው እግዚአብሔር ገና ገብቷል ፖል የሚለው ምንድነው ይህ ነው በእግዚአብሔር አጀንዳ ውስጥ በእግዚአብሔር ስርዓት ውስጥ ድንገት የሚባል ነገር የለም እግዚአብሔር በጊዜ ውስጥ የለም በትናንትና ዘላለም ውስጥም በነገ ዘላለም ውስጥ የሚኖር ዘላለማዊ አምላክ ስለሆነ ጊዜ የለውም እግዚአብሔር ከጊዜ ውጭ ነው ጌታ እግዚአብሔር ሁሉን ያውቃል እግዚአብሔር እና ፓውሎስ በዛ ለአሕዛቦች ጥሩ ምልከታ ያለው አሕዛቦችን የሚረዳ ከአይሁዶቹ ይልቅ ለአሕዛቦች ወንጌል ለመስበክ የጠረበ ኤክስፒሪየንስ ያለውን ሰው ፈልጎ አገኘው። ማንም ጳውሎስ ማለት እና በልዩ ብርሃን በልዩ ኤክስፒሪየንስ አግኝቶት ስፔስፊክሊ ጳውሎስ ጣለ እኔ ሐዋርያነት የተሰጠኝ ለአሕዛቦች ነው እንዳለ፣ ስፔስፊክሊ ለዚህ አይነት ጥሪ ለይቶት፣ በትንሽ ዓመት ውስጥ በዚያ ዘመን የነበረውን ዓለም ጳውሎስ አረሰው ዞሮ በቃ የመጨረሻ እኮ አገልግሎትን ሲጨርስ የሮሜ መጽሐፍ እንደምንረዳው በምዕራብ በኩል በወቅቱ ዲስከቨር ተደርገ የነበረችው የመጨረሻው አጥጎ ሀገር ስፔን ናት። እስከ ስፔን ድረስ ለ በሮም በኩል አድርጎ ስፔን ሄዶ ወንጌል ሲል ነው የታስሮ ሮም ውስጥ የተገደለው ማለት ነው። እና ጳውሎስ ምን ለማስፈልግ ነው የእግዚአብሔር ስም ያልተጠራበት የክርስቶስ ስም ባልተጠራበት ከተሞች ሁሉ እየዞረ ሌትና ቀን እየተጓዘ በዚያ ዘመን የነበረውን ዓለም በወንጌል አብዛኛው ማለት ነው በጣም ዋናው የሚባሉ ከተሞችን

ኖርማል በሆነ ነው። የአባትን በግ ልጠብቅ ወደ እረኝነት እየወጣ ኖርማል ነው። የቤተሰብ ሥራ ነው። ቤተሰብን ታዘየድክ ነው። ግን ደግሞ እግዚአብሔር እጅ አለች፣ አንተን ለነገ ታላቅ ሥራ እያዘጋጀች ያለች እጅ አለች። አይነ ነገር ነው ንረዳ የሚያደርግ መስለኝ። እግዚአብሔር ይመስገን። እንቀጥላለን። ቁጥር ከቁጥር 17 ጀምሮ እንደዚህ ይላል ከኔ በፊት ሐዋርያት ወደሆኑት ወደ ኢየሩሳሌም አልወጣሁም። ነገር ግን ወዲያው ወደ አረብ ሀገር ሄድኩ፣ በኋላም ወደ ደማስቆ ተመለስኩ። ከዚያም ከሶስት ዓመት በኋላ ጴጥሮስን አገኘው ዘንድ ወደ ኢየሩሳሌም ወጣሁ፣ ከእነርሱም ጋር 15 ቀን ተቀመጥኩ። ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ማንንም አላየውም። በምጽፍላችሁ ነገር በእግዚአብሔር ፊት ሐሰት እንደማልናገር አስረግጬ ነግራችኋለሁ። ከዚያም በኋላ ወደ ሶሪያና ወደ ኪልቂያ ሀገር ሄድኩ። በክርስቶስ ያሉት የይሁዳ አብያተ ክርስቲያናት ፊቴን አይተው አያውቁም ነበር። እነርሱ ግን ቀድሞ እኛን ሲያሳድድ የነበረ ሰው ከዚህ በፊት ሊያጠፋው ይፈልግ የነበረውን እምነት አሁን እየሰበከ ነው የሚል ወሬ ብቻ ሰምተው ነበር ይላል እና ወደ ኢየሩሳሌም እኮ ከዚህ ዓመት በኋላ እነ ጴጥሮስን አገኘው ከእንደገና እዛ አስራ አምስት ቀን ቆየው። እስኪ እነዚህን ቁጥሮች ትንሽ እናውራባቸው። ማለት እነዚህ ቁጥሮች ምን ያስተምሩናል? ከጳውሎስ በተለይ ከጳውሎስ እነዚህ ነገሮች ከተናገራቸው ነገሮች አንጻር ምን ያስተምረናል? አዎ እንግዲህ ምንድን ነው ጳውሎስ እንግዲህ እኔ እንዳለ መረዳት ማለት ነው፣ ሐዋርያቶችን ያገኘኋቸው ጴጥሮስ ሐዋርያ ስተሩ የሐዋርያቶች ዋና ትብሩ ይቆጠር የነበሩ ጴጥሮስ ነበረ። ኬፋን ያገኘትኝ ከሶስት ዓመት በኋላ ላ ተገለጠለኝ። እውነት ወደ አረብ ብራሄድኩኝ አልወጣሁም ወደ ኢየሩሳሌም አልወጣሁም ነው የሚለው እና ከዛም ወደ ደማስቆ የተመለስኩት ትችን ደማስቆ ሄድኩት ከዛ ከሶስት ዓመት በኋላ ነው ማን ያገኘው ይችላል ኬፋን ኬፋን ወይ ምን ማለት ነው? የሆነ በእነሱ የክርስቶስ ተከታይ ተብሎ በተፈረጁ ሰዎች በኢሳን ከተማ ውስጥ የክርስቶስ ተከታይ ተብሎ የአይሁድ እምነት ተቃዋሚ ተብሎ ከተፈሩ ሰዎች ጋራ ሪሌትድ ሆኜ አይነ ነገር አይደለም እኔ ችግር ነው እያለ ስለሆን ጳውሎስ ግን በቃ ተገለጠልኝ፣ ብቻዬን ዓረብ አገር ሆኜ ሳብሰለስል ሳጠና ስጸልይ ቆይቼ እርግጠኛ ነኝ፣ በቃ በሰማሁት በገባኝ በተረዳሁት ነገር የሆነ መጣልኝ ብሎ ድንገት አለ ጳውሎስ። ገብቶ ግልብጥ ያለ ማለት ነው። በጣም ብዙ ጊዜ ብዙ አንዳንድ ሰዎች ነገር ሲያገኝ ቶሎ መድረክ ይወጣሉ። ጊዜ ወስዷል በራሱ ይህን ኤክስፒሪየንስ ያደረገውን ታላቅ ክብር ኤክስፒሪየንስ ያደርገውን ታላቅ እንትን ሐናንያ የነገረውን መልእክት ጌታዬ የነገረውን መልእክት የገጠመውን ነገር ይዞ ራሱን ደብቆ ለረጅም ጊዜ ሲያጠና ምናልባት መጽሐፎቹን ሲያጠና ነገሩን ሲያስብ ሲጸልይ የቆየ እንደሆነ እንድናስብ የሚያደርገ ማለት ነው እና ከዛ በኋላ ነው እንግዲህ ከሦስት ዓመት በኋላ ነው ኬፋን ያገኘሁት። ኬፋን አግኝቼ ያው ሲሄድን የለው ሌሎች ሐዋርያቶች አላገኘኋቸውም፣ ኬፋ ብቻ እንደውም ያገኘሁት አክራሪውን አይሁድነት ተከታይ አክራሪ አይሁዳዊ ክርስቲያን ያዕቆብን። ያጌታውን ቤት በጣም ታውቃለህ። በዛ ክፍት ውስጥ ያዕቆብ የአይሁድነት ትንሽ ጠበቅ የሚያደርግ ሰው እንደነበረ እናውቃለን። እነ ጴጥሮስንም እነ ባርናባስንም ነ ኢንፍሉዌንስ እስኪያደርግ ድረስ በዚህ ነገር ጠንካራ አቋም የነበረውን ያ እንደውም ያገኘሁት ያዕቆብን ነው። እንደውም ያገኘሁት ካስፈለጋችሁ አይ ነገር ነው የሚላቸው ይመስለኛል፣ በእኔ መረዳት ማለት ነው እና ከተገለጠልኝ በኋላ ከገባኝ በኋላ አሳድደው የነበረውን እምነት እንደዛ በጣም አንቋሸው የነበረውን እምነት እንደዛ ዋጋ የነበረውን እምነት አሁን የዛ እውነት ሰባኪ ገብቷል። የዛ እውነት ተከታይ ኩቻ እኳ ሆኑ እኮ አንድ ነገር ነው። የዛ የሚቃወመው የክርስቶስ ሰባኪ ሆኖ መገኘቱ እንትኑ አስደንጋኝ ነው። ሰዎች እንኳን እንዴ እንዴት ሰባጊ ሆነ ያስተሳድደው የነበረውን ምን እንዴት ሰበከው እያሉ ስለ እኔ እግዚአብሔርን ያመሰግናል ነው ጳውሎስ ማለት ባይዘን ወይ ለውጡ ለውጡ፣ እና ድርጊቱ ሰዎች የሚያዩትና ሰዎች እግዚአብሔርን እንዲያመሰግኑ እስከሚያደርግ ድረስ በጣም ጠንካራ ልጠበር መድረክ እንችለዋል። ገብቷል፣ ገብቶ ፕሮሰስ አድርጎት በደንብ ጸልዮበት፣ ያ ነገር በደንብ የገንዘቡ አድርጎት ተቀብሎት ይነው ከዛ ደግሞ በተግባርም በሰዎች ፊትም የሚታይ እስኪሆን ድረስ ሰዎች እግዚአብሔርን የሚያመሰግኑበት እስኪሆን ድረስ የተለወጠና ብድም ያደርግ እንደነበር ነው የምንረዳው። ያንን እና እንግዲህ ጳውሎስ እያገናኘ ያለው እንግዲህ ከዚህ ከአይሁዱ እምነት አስተማሪዎች የአይሁድ እምነትን ከክርስት ነገር አደባቅቀው ለመዳን ክርስቶስ ብቻ ሳይሆን የአይሁድ እምነት ያስፈልጋል የሚል ትምህርት

ሰዎች በውጭ ያሉም ሰዎች ራሳቸው በውስጡ የመጣውን ለውጥ እስኪመሰክሩ ድረስ እስኪመሰገን ድረስ የሚታይ የነበረ ለውጥ የነበረው ነበር። ኮስቲ እና እሱን ነው የሚያሳያቸው። እኔ ተለውጭ ያያችኝ ተቀያዩችኝ የአሁልነት እንትንም ጨምሬያለሁ መገረስ ስላለም እንዲገባ አለም የምሟገተው ቢሆን ኖሮ ተምሬያለሁ። እውቀቱ እኮ አለኝ። አስፈላጊ ቢሆን ኖሮ እጨምረው ነበረ። ይሄኛው ነው መሆን ያለበት። ክርስቶስ ብቻ ነው መዳኛ በክርስቶስ በተሰራው የመስቀል ስራ ላይ ባለ እምነት በተለቀቀው በእግዚአብሔር ጸጋ ላይ ባለ መደገፍ ነው ብቻ። ምን ብዬ እንድናገር የሚያደርገኝ የተገልጦ ነው የገባኝ። ይህን ደግሞ ሰዎች አታለው ያለው ሰዎች ኮንቪንስ አድርገው እያለለ አይደለም። በሰማይ መጡ የሚል ሞክ ሲያደርጉ እግዚአብሔር የተባረከ ይሆን። ምዕራፍ አንድን እየጨረስን ነው እና ጥናታችን በዚህ ምዕራፍ አንድ ውስጥ ያሉትን ሀሳቦች ለማየት ሞክረናል። ይህ በጣም መሰረታዊ ጥያቄ ነው። ለዛሬ አማኞች አሁን ያየናቸው ትምህርቶች ምዕራፍ አንድ ላይ ያሉት ትምህርቶች ምንድን ነው? ምን አይነት ትምህርት ነው የሚሰጡት? እንግዲህ ከምዕራፍ አንድ እንደ አማኞች፣ በዚህ ዘመን እንዳለን አማኞች፣ በይበልጥ ደግሞ ከጳውሎስ ሕይወት ልንወስደው የሚገባው የመጀመሪያ ነገር ስለተገለጠልን እውነት ስለ ክርስቶስ የማዳን ሥራ ያለን መረዳት መፈተሽ እንዳለብን እንድናስብ የሚያደርገን ይመስለኛል በእውነት ገብተናል ወይ ጳውሎስ ጳውሎስ ገባኝ የሚለውን ያህል ገብቶናል ወይ ያን ያህል በርቶልናል ወይ የሚለውን ማሰብ ጥሩ ነው ሁለተኛ እንደው ጠቅለጥ ጠቅለጥ ሳድርገው ስላነሳኋቸው ሁለተኛ አንድ ሰው ብርሃን ማግኘቱ የእግዚአብሔርን ጸጋ መቀበሉ የዘበሬን የማዳን ደስታ መቀበሉ በራሱ በቂ ብቻ እንዳልሆነ ከዚህ እውነት ሊመለስ እንደሚችል ከዚህ እውነት ይህን እውነት የማጣት አደጋ ሊኖርበት እንደሚችል እንድናስብ የሚያደርግ ይመስለኛል። በዚህ ዘመን እንደዚህ ሙግት እንዳለ አውቃለሁ። ግን ጳውሎስ እንዴት ዞር አላችሁ እንዴት ነው በንፈጥናችሁ እርግጠኛ ነበር፣ ስለ መዳናቸው መዳናቸውን እርግጠኛ ነበር፣ መቀበላቸውን እርግጠኛ ነበር። እንዴት ዘወራላችሁ ሲላቸው የሚያሳየ ነገር ምንድነው? ዋንስ ተቀብለውት ነበረ፣ የነሱ አድርገውት ነበረ፣ ተከትለውት ነበረ፣ ግን ደግሞ ተቀየሩ። ሰዎች እና የሰዎች የተቀየሩት አስቀድሞ ስላልታሰቡና ወይም ስላልዳኑ አልነበረ። ግን ሰዎች እንዲህ አይነት አደጋ ሊገጥማቸው እንደሚችል የሰማነውን እምነት መጠበቅ የሰማነው በሰማነው ላይ መጽናት በሰማነው ነገር ላይ ስርመስል ወሳኝና አስፈላጊ እንደሆነ እንድናስብ የሚያደርገን ነገር ነው። ተቀብለውታል ግን የተወሰኑ ሰዎች ፈጥናችሁ የሚለው ሐሳብ ቅድም እንደነገርኩ ማለት ነው። ልክ እነኛ የጉዣ ሰዎች እንዳደረጉት ማለት ነው። ያን ሁሉ ኤክስፒሪንስ አለው ያን ሁሉ ነገር አይተው ግን ፈጥነው ደግሞ ሌላ ነገር ውስጥ መግባት ይችላል ሰው። እነሱ ሆነ እንደዚህ አይነት አደጋ እንዳለብን እንድናስብና እንድንጠነቀቅ የሚያሳስብ ክፍል ይመስለኛል። እግዚአብሔር በጣም የሚገርምን በብዙዎቹ ደስ አልተሰኘም። በምድረ በዳ ወድቀዋልገዋል። ሁሉ ሰው ትምህርት ቤት ውስጥ ገብቶ ሁሉም ትምህርት ቤቱን አላለፈውም። በቃ መሰልጠኛው መቀበሪያቸው ሆነ። ማለት ምድረ በዳ እና ምንድነው ጥሙ። ይሄ ክፍል እንድናስብ የሚያደርገ ነገር፣ ጳውሎስ የሚያሳስብ ነገር፣ አምኖ የነበሩ ሰዎች፣ ተከትሎ የነበሩ ሰዎች፣ መስክሮላቸው የነበሩ ሰዎች፣ አማኞች እያላቸው ያሉ ሰዎች ግን ደግሞ ፈጥነው ምናምን ብላ ወደ ሌላ ልዩ ወደ ሆነ ነገር ዞር አሉ። ያ የተሰበከላቸው ክርስቶስ ያ መድኃኒታቸውን ተኩት ወይም ሌላ ነገር የጨመሩበት ማለት ነው። ገብቷል። እና እንዲህ አይነት አደጋ አዚም ሆነባችሁ ላለ ሊያቦታ ሁን ማነው አዚም ያደረገባቸው ይላቸዋል ሰዎች እንደተቀበሉት እንዳመኑት እንደተረዱት ገብቶታል። ግን ደግሞ አዚህ የሚደረግባቸው ተናገር ያለት እና አማኝ እንደ ሷይት ሪስክ እንዳለበት ስለአውቀን ባመንነው እና በተረዳነው የክርስቶስ የማርያን ወንጌል በተለቀቀው የእግዚአብሔር ጸጋና ምሕረት በእምነት መጽናትን አስፈላጊ መሆኑ እንድናስብ የሚያሳስበን እንደሆነ ያለን ሶስተኛ ከጳውሎስ የምንረዳው ነገር ለአገልግሎት ያለን ኮሚትመንት እንድናስብ የሚረዳ ይመስኛል። ስፔሻል ቤዝ ላለን አገልጋዮች፣ እኔ ጨምሮ ላለን አገልጋዮች ለአገልግሎት ያለን ኮሚትመንት ምን ያህል መሆኑን እንድንገምት ወይም እንድንመዝን የሚያሳስበን ይመስለኛል። ጳውሎስ አገልግሎቱ በምንም አይነት መንገድ ከሰውና ከሰው ደስታ ጋር ሲሰፍሯና ሲያስተሳስሯና፣ ባርነቴ መልእክተኛነቴ አገልጋይነቴ ለማን ነው? ለክርስቶስ የክርስቶስን ፈቃድ እያደረግኩ ሰው ማስደስተው የክርስቶስን ሀሳብ እያደረግኩኝ ነው ሰውንም አገለግለው እንጂ ሰውን እየጠቀምኩ ሰውን ደስ እያሰኙ ልብሱን ማገለግለተቃ እንደዚያ ነው። በዚ ያለው ሰዎችን ኢንተርቴን ደስ ማሰኘት ምናምን ነው የሚታሰበው። ሰዎች ሊንምን ይዘው ምናምን የሚታሰ ብቻ ነው የሚታሰበው በራሱ ችግር አይኖረውም። ግን በዋናነት ግን እንደ ሀገር የማሰብ ያለብን ነገር ብለው ደስ የምናሰኘው የምንተገበረው የምናደርገው ነገር ሁሉ የእሱ የክርስቶስ እንዲሆን ከሰው ጋር እየኖርን ከሰው ጋር ስንኖር ከሰው ጋር ስንመላለስ አንዱ ቴምት የሚያደርግ እንደ አገልጋይ ይነው የሰዎችን አስተሳሰብ፣ የሰዎችን አጀንዳ፣ የሰዎችን ነገር ጋር በተገናኘ እንዴ ነው አንድ ለምናደርገው የሚለው ነገር ጳውሎስ ማንም ይሁን ምንም እኔ ባህርነቴ የመኖሬ የማገልግሌ ሚስጥሬ፣ ምክንያቴ፣ ዋና ነገሬ የእሱ ደስታ የጌታዬ ነው የሚል አቋም እንደያዘ ስንረዳ በዘመን ያለን አገልጋዮች በዘመኑ ካለብን ብዙ ፈተናዎች ራሳችንን አጽንተን ክርስቶስ እንደስ ለማሰኘት የሱ ፈቃድ ብቻ ለማድረግ እንድንነሳሳ እንደሚቻለም እንደዚህ መሆን እንደሚቻለም የሚያሳስብ የሚያበረታታ መልእክት ከጳውሎስ እንረዳለን ብዬ አስባለሁ ማለት ነው። ሌላው በተጨማሪ መጨረሻ ላይ በአገልግሎታችን ሆነ በሕይወታችን ክርስቶስ በእኛ መኖሩና በክርስቶስ መጠቅለላችን፣ በክርስቶስ መያዛችን፣ በክርስቶስ መዳናችን ሰዎች አይተው የሚመሰክሩበት ሰዎች እግዚአብሔርን የሚያመሰግኑበት እስኪሆን ድረስ መገለጥ ያለ እምነት የበልቤ ነው እነዚህ በጓዳ የነሰረ እምነታችን፣ መከተላችን፣ ማገልገላችን በሰዎች ፊት ምስጋና ለዚህ ነው። ለእግዚአብሔር ክብር፣ ለሰዎች መታነጽ የሚሆን ስራ መስራት አለብንም ነው። ምንጊዜም አገልግሎታችን፣ ድርጊታችን፣ ምልልሳችን እግዚአብሔርን የሚያከብር ሰዎችን የሚያነጽ ሆና አለበት። ጳውሎስታዩስ ነው ለእግዚአብሔር ስትሮንግ ነበር፣ አቋሙ ድብር ለማክበር ድብር እንድስማሳኝ በጣም ጠንካራ ነበር አቋሙ ያው ደግሞ ብቻ ያለን ሰዎችም ደግሞ አይተው መለወጡን ስራውን አይተው እግዚአብሔር ያመሰግኑበት ነበር። ማለት ለሌሎችም ለሰዎችም ጠቃሚ የነበረ ምስጋና ምክንያት የነበረ ሰው። ይህን እናስብ። ቁጥር ሀያ አራት ላይ ስለ እኔም ክብር ለእግዚአብሔር ይሁን። በጣም ቆንጆ ጊዜ እንዳሳለፍን ተስፋ እናደርጋለን። እግዚአብሔር ብዙ ነገር አስተምሮኛለን። ይህንም የእግዚአብሔር ስም የተባረክ ይሁን። በእውነት ጥሪያችንን አክብረ በዚህ የእግዚአብሔርን ቃል ከኛ ጋር ለማጥናት በዚ ልታስተምረን ስለፈቀድክ መጋቢ ዮሐንስ ተሾመ እግዚአብሔር ያክብርህ በጣም ይህን እናመሰግነው። ተመልካቾቻችን፣ ጥናታችን ይቀጥላል። ዛሬ የተመለከትነው ምዕራፍ አንድ ነው። ምዕራፍ አንድ አልቋል። ምዕራፍ ሁለትን ደግሞ ከሌላ የቤተ ክርስቲያናችን መምህር ጋር ይዘን ወደ እናንተ እንመጣለን። ሰላማችሁ ይዛ ተሏል።